አምናውን የሰጠችው እሱም ባለ እኔ ቪዲዮን ካወጣው ማለት ነው ገባሻ ምንም ምንም ታምር አልሰራችም እሷ ደግሞ ለወደደችው ላመነችው ነገር ደግሞ አድርጋለች ስላመነችው ስለወደደችው ለሁለታቸውን ብቻ ያንቺስ ጉድመች ይወራል የእኔን እናት ኢንስታግራም ላይ ያን ሁሉን ህዝብ ሰብስበሽ እግርሽን ከፍተሽ ቦሎፎንም ሳይቀር እግርሽን ነክቶ እንደዚህ እየኮረኮረሽ የነበር ያንቺ ማን ያውራለሽ፣ በማን ያውራለሽ ሶሻል ሚዲያ ላይ ወጥሽ ከሆን አንቺ ደዛ ያደረግሽ ሶሻል ሚዲያ ላይ ወጥሽ ተሳሳትኩ። እንዲ ወገን ማርያምን፣ ተሳሳትኩ ንገሩኝ፣ ከተሳሳትኩም ተሳሳትኩ ብሩኝ፣ እታረማለሁ። እኔ እንደማንም ተሳድቤ ኮሜንት በተሳሰት ካለኝ ኦኬ እታረማለሁ። እኔ የማንም ተሳድቤ አልሄድም። ተሳሳትኩ ነው ግን አንቻለሽ እንዲ ያን ሁሉና ሰብስበሽ ላይቭ ላይ እንዲስት ኮረኩሪ እንደዚህ ስታደርግ፣ በቃ ማርያምን ልንገርሽ ሶሻል ሚዲያ የጠላሁት ባንቺ ነው። ማርያም ኦፍ ኮርስ እኔ በውስጥ ብዬሻለሁ። በውስጥ ትሶኬ ሴቶች ሲያደርጉ ማለት ነው። ይሄም አርጎ ማለት አይደለም። ካሁን በኋላ ተማሩ ሴቶች። ካረገችው ግን ወዳውን ያደረገችው ፕራይቬት ነን። እኔ ማለት እሱ ነኝ፣ እሱ ማለት ደግሞ እኔ። ብላን ያደረገችው ሴትዮዋ፣ ልጅቷ ማለት ነው ለባላሏ እንደዛ ስታሳይ፣ አንቺስ ለማን ነው እየሳይ ነበር? ለእንደዚህ ቢሮ እኔ እዚህ ላይ መጥቼ አሁን ቁልፌን ልፈታ ነው። እኔ አሁን እዚህ መጥቼ ቁልፌን ልፈታ ነው የሚል መልሽልኛ። ለህዝቡ ነው ያሳየው። ሽው አንቺ እሷ ለባሏ ነው የመጪ፣ ባለ የልጆች አባት ይሆናል ብላ ላሰበችው ወንድ ነው ያሳየችው። አንቺ ለህዝብ ነው ያሳየችው። ህዝቡ በሙሉ ትዳር ያደረግልሽ የእኔ ነው። ከአንድ ሰው ጋር ትዳር የምታደርገው አንቺ መራገጡን ልተው ብዬ ስንት ጊዜ ሞክር ሞክራለሁ ግን እየነካካሽኝ ነው። ቱንፎ ውስ ስለኔ ነው ታነሽው ከዛች ምርዝ ልጅ ጋር ማለት ነው ገባሽ? እየነካካሽኝ ነው። አትነካኪ እኔ ስለ ነካሽ ስሪ ገንዘብ ትሶኬ ኮ ስሪ እንዲህ ሰው አታይሽ ሌላ ኮ እንትን ነገር ማምጣት ትቻለሽ። ቤት ቀየርኩኝ፣ አዲስ ንብረቶች ቀየርኩኝ፣ እንደዚህ መኪና ገዛች ኩርኩሯ መኪና መኪና ገዛው ብለሽ ማምጣት ትቻለሽ። ዩብ ላይ መሸቀል ትቻለሽ። ለምን የሰው ትዳር ላይ የሰው ህይወት ላይ የሰው እንትን ላይ ትገቢያለሽ? አሁን አንቺ ደረት ተሸነፍተሽ በየሜዳው ትሄዳለሽ በየሀገሪቱ በየመንገዱ ትሄጃለሽ ትዞሪያለሽ፣ አትዞሪም? አናትሽን ለሁለት ነው የሚሰነጥቁት። ማርያምን አናትሽን ለሁለት ነው የሚሰነጥቁት። ትልማቀው እኔ ግን እዚህ አይደለም ማለት ነው። ሌላ ሀገርም ሂጄ ደረቴን ነፍቼ ነው የሚለው። ጀርመን በይ፣ ጣሊያን በይ፣ ኖርዌይ በይ፣ ሾደን በይ፣ ሆላንድ በይ፣ ዩኬ በይ፣ የፈለግኩትበትን ሀገር ሂጄ ደረቴን ነፍቼ ነው የሚለው። ማንም አይነካኝም፣ የሰውን ህዝብ ስለማነካ ማለት ነው። ሰውን ስለማነካ ገባሽ? እና ፊንገርሽ አትንኪ ን የምንመጣጠን ነገር ምንም ነገር አንመጣጠንም። ለበላችን አንድ አይደለም። በጣም የተለያየን ሰዎች ነን። ገባሽ? ወይዘሮ ፊንገር ያ ወይት ወደ ሶስተኛ አጀንዳችን ዞር አለን። ቆይ ወገን ወይት ሶስተኛ ዘዋ አጀንዳ ማናት? ፊንገር ሶስተኛ አጀንዳችን ጆሮ አለን። እዮዳ እዩዳ፣ አንተ ጉቶ ችግርህ ምንድነው? እዩዳ ችግር ምንድነው? ከኔ ትወለኛለህ፣ ማርያም ትወለኛለህ፣ በደንብ አድርገህ ነው የምትወለኝ። ኩንታል ጤፍ ነው ወደ ሆድ ውስጥ አስገብተህ ሆድን ልታንቀሳቀስ የማትችለው ቆለጥህን ተጎንብሳ እንደዚህ ብለህ ልታያትም አትችል። ችግርህ ምንድን ነው? በፈለግ ኳሲ ማርያም ቆመህ እንደዚህ ብለህ ቆለጥን አታያትም፣ አታያትም። ምክንያቱም ይሄ አንድ ኩንታል የሚያክል ሆድ ይሸፍንሃል። ይሄ ነው የኔ እናንተ ችግር። ጎንበስ ብትል ወደ ለሁለት ይሰነጠቃል። ችግር እኮ እናንተ አንዳንዶቻችሁ እግራችሁን አታነሳም አታነሱም። ሁለት ኩንታ፣ ሶስት ኩንታ ነው የሚሆነው ወዳችሁም ከዛ ቁጭ ብላችሁ ቶኒ ፎር ሀውርስ ላይ ወንበር ላይ ከልጆች ልጆቻችሁ ጋር ወያኔ ወይ ድማ ሕወሓት፣ ሶሻል ሚዲያ ያለች ወያኔ እዛ መሬት ላይ ያለችልህ ሂደህ እሷን ትገጣት ሕወሓትን የደግፍኳት አልደግፍኳት ምንም የማመጣላት ነገር የለም እኔ ሕወሓት አላሳደገች ቤተሰቦችን ያሳደ ቢያሳድጉኝም ፕራ ምን እንዳልሆነ በጣም ኮረሉ እና ሕወሓት ተቀጠቀጠ ኤርትራና ኢትዮጵያ የሆኑ ቀጠቀጡ አንደኛ ነገር ዘር የለበትም ሚሄን ጨዋታ ያለ ዘር ነው የተጫወት ነው ደስ የሚል ጨዋታ አይነበረ ጃኒ ሞዳ ደግሞ ለዚህ ነው ዘር ላይ አትገባ ምናምን ፋን ነች ኦኬ ወንድ ሆነህ እኔ ሊንገርህ አንተ ዘረህን ሰብስበህ እምጣ። እኔ አንድን ሰውን ዘሩ ሰብስበህ እንዲያመጣ የትግራይ ልጅ ላመጣልሃለሁ። ወንድ ሆነህ ማለት ነው፣ አሸንፈው አንድ አንበሳ ካገኘህ እኔ እንዲህ ሰንጠህ፣ ወንድ ሆነህ ግጠም፣ እኔ ላምጣልህ ማለት ነው። አንተ ከኔ ጋ ልገጥም አችልም ምክንያቱም እንትና ንድም ለበላችን አንድ አይደለም አትችለኝም ገባህ አሁን በዚህ ሁለት አንድ አመት ሁለት ዓመት የመጣው ልጅ ከነ ጃኒ ጋር እየተጫወጥኩኝ ያሉት ጃኒ ሌላ ለበላ ላይ ሳትሆን ላይ ፎሎወራችን ግን አንድ አይደለም እሱ አላት ብዙ ፎሎወር አለ የእሷን ሩብ እኮ የለኝም ገባህ እና ወንድ ሁነ አወ ገጥም አለው በለኝ ማን እንደማመጣለን ያሳያለሁ። እናቱም ብቻህን ብቻህን ይዝልሃለሁ። እሱ ማንም ሱ ጊፍት ሳይሰጥማ ብቻህን ይዝልሃለሁ። ወንድና ገጥማለሁ አምጣልኝ በል። እንዲህ ነው የሚለጠልጥ ወደ ላይ ምንድን ባለው እነዚህ ሴቶች አሁን ከ አምጣልኝ ከቤት ተማሪ ቤት አሁን አያት በሁለት ወር በሶስት ወር የሚገርም ቅርጽ አመጣች። እንደዛ አሁን ጉቶ የአሰማና የበሬ ስጋ የክፍት ስጋ እየበላ እንዴት ትቀንሳለህ አንተ? ለአሜሪካ ምሸከም ለህዝብ ምሸከም ለሀገሪት ምሸከም ነው ምንም አጠቅም፣ አትረባ። በቃ አይዚያ አይዚ የአማራን ህዝብ ትናንትና ያወራ የአማራን ህዝብ ልታስነካ ስለፈለግ ነው እንጂ የአማራን ህዝብ ያለቀም አልነካም። በኋላ አልነካም፣ ንፈር ይበር አልነካም። የማንን ህዝብ አልነካም? ኤርትራ አልነካ፣ አማራ አልነካ፣ ኦሮሞ አልነካ ትግራይ፣ ተው አንተ፣ የቱ ጋ ነህ? አንድ ቅማል ነኝ ትላለህ፣ አንድ ቅማንት ነኝ ትላለህ። ወልድ ያሉ ሰዎችን እንዳንተ ያሉት ሰዎች ናቸው ህዝቡን እያስረግጡት ያሉ አማራን ህዝብ እንዳንተ ኢትዮጵያ እንደናንተ ያሉ ነው። ህዝብን እያስረግጡ የሚያባሉት ያሉት እንደናንተ ያሉ ማለት ነው። ውሻ፣ የውሻ ስብስብ ኦኬ። እንደናንተ ያሉ ውርጋጦች አትታወቁ፣ ማንነታችሁ ከየት እንደመጣችሁ አታውቁ። እኔ ፒውር ትግራዋ አለ ኦኬ። አገሬን ወዳለሁ፣ ህዝቤን ወዳለሁ፣ ማንነቴን ወዳለሁ፣ ባንዲራዬን ህዝቤን ስለወደው ማንነት ስለወደድኩ ደግሞ ለሌላ የሌላውን ህብረተሰብ ነካለ ወይ ሰድባለ ወይ ጠላለ ማለት አይደለም። እንዲገባ ማለት ከሕወሓት ጋር መፎካከር ፈለግ። ሕወሓት ቲክታክ ላይ የለች፣ አገር ቤት ውስጥ ነው ያለች፣ መሬት ላይ ነው ያለች። መሬት ላይ ገደ እሱ አጋግጠም እንዲህ እግረ እንደማይሰራ አድርጎ ፓራላይዝ አርጎ ነው የሚልኩ አሜሪካን ሊያሳክም የማይችል ነገር ሆኖ ነው ሊያሳኩ የማይችሉ በደረጃ ላይ ደርሶ እግረና አገጭን ሰውረን ቆጭ የሚያርጉ መሬት ላይ ግጥም ከነሱ ባይዶዊ የራሳችን ብር የራሳችን ነው። እኔ አያገባኝም፣ ግን የሌላው አሁን እየተጠጋበት ያለው ማነት እዩ። ዝም ብላችሁ እንደዚህ አይነት ነገሮች ሄ ምናምን ምናምን ምናምን ሲኖር ይህም ድ ባል ኢትዮጵያ ሚል ባንዲራ ኢትዮጵያ ሚል ይሄ ዚጋ ያዝራል፣ እዚጋ ባንዲራ ያመጣል እሱ ማለት ነው። ተንክ ዩ ሶ ማች ብሮ፣ በጣም አመሰግናለሁ እና ሊያ አበ የሚወቅር ሰው ከፈለግሽን፣ ምን ም አመጣልሻለ ስሚንቶ ከተለበደ የሚከፍቱት አለ እንደዚ አድርጎ የሚከፍቱትን ሰውን አመጣልሻለሁ። በደንብ አርጎ ይከፍቱልሻል። ታይላንዴች ቆንጆ ናቸው አሉ። ሰርጀሪ ምናምን ቱርክ አለ። ያ እረስቸው ነበር ቱርክ አለ። ቆንጆ የሚሰፉ እና የሚከፍቱ ናቸው። ቱርክ እዛ ጋር ሄደሽን ተከፈችው ወይ አንድ እንትን ያርጉሽ። ይልቁሙ ሴት አሰዳቢ፣ እንደ አንቺ ያሉ ህዝቡን እያሰደበን መከራ ነው ያለው። እባብን ደግሞ ተወይ። ከንቺ ጋር መነጋገር አልፈልግም። በቃ በጣም ነው የምንቀሽ። እናቴ ሙት ከንቺ ጋር መነጋገር አልፈልግም። ኦኬ

ሚስተር ጁን ተብራዝሪ እኩያችሁ አይደለም። እኔ እዚህ ሶሻል ሚዲያ ላይ ካሉት ሰዎች የቲክታቅ ማለት ነው ደናደና ላይ ያሉት እኔ ከሁላችሁም ታናሽ ፍቄ ፍቅ ወዱ ነው ከሁላችሁም ትናሽ ነኝ። ማርያም ከሁላችሁም ታናሽ ነኝ። ከሁላችሁ እኩያችሁ መስዬ እንዳልሰማችሁ የልጅ ልጃችሁ ነኝ ቻክሮ ቲንክ ሶ ማች ብሮ አና ቲንክ ሶ ማች። እነ እነ ኢቲቲ እነ ጉቶ ይሁዳ ጉቶ ስታዩ እንደዚህ ትልቅ ስም ብመስላችሁ ቅድሜ ግን የልጅ ልጃችሁ ሆናለሁ። ታደርሱኛላችሁ፣ ትወዱኝ። በእኔ ደሞ ትወይን ፎር ሃውርስ ስትናገሩ ሰማርም፣ በጣም ፕራውድ ሆናለሁ። ማርያም፣ ምን አይነት አሌክስ ቢሆኑ በዚህ አመት ትንሽ ለውጥ ቢያገኝ ነው እንደዚህ ሀገሪቱ ሙሉ ስለሱ የሚያወራልም ነው